ቤት ተዋውቀን ነበር። ጥሩ ነበር፣ ጊዜ ነበረን። እሱ ስለተወሰደበት የሚነጫነች ከሆነ ሴት ነው ማለት ነው። በቃ አለፈን፣ ወስጄ በቀደም ዕለት አልጌለት አለ እኮ። በቀደም ዕለት ያጠፋው ነበረን አለውስ፣ አጠፋን ብየዋለሁ። ያለፈ ጉዳይ ነው ብየዋለሁ። ጉዳይ አይደለም እኮ ለምሳሌ አንቺ ወስት እናደጅብኛለሽ፣ በቃ ከወሰድክ ወሰድክ ነው። እኔ የሰው ዊን ወስዳለሁ ባይዜ በመቶ ሊሆን ይችላል፣ ለምን ባሰር አይሆንም? ለመሰለ ዊንን ወስዳለሁ። አንዳንድ ሰው የሚለው በትልቅ ጊፍት ነው እንጂ እንዴት ይሄ ሁሉ የሰበሰብኩትን ዊን ትወስጅብኛለሽ? ይላሉ ሰው። እኔ በትንሽ ነጥብ ወስድና የሱ ፋሚሊዎች እኔ አብሬ ስጫወት ወይኔ ሒዊ መጣች፣ ዊናችንን ወስዳለች እንቅጣት ብለው ከኔ ጋር

ፈስቲ ከብዛት ጥራት ብለን እንጫወታለን። አንተ እኮ ጠየቅያው ፋሚሊ ያለሽ ካልከኝ ይህን ነው ልመልስል የምችለው። እንጫወት ካልኩ ንቃቸው ነው። አልገባኝ፣ ንቃቸው ነው ወይስ ምንድን ነው? አለኝ ሰው አለኝ ብ እሷን ቅድም እሱ ለምን ያለ ቤት ገብቶ ማን ያለ ሰው ቤት ገብቶታል እና ሰው ስላለ አይባለም እንደዚህ በቃ አበራታት አበራታት ነው እንጂ አንቺ አስቸጋሪ ሰው ነች እኔ እኔ ፌር የሆንኩ ሰው ነኝ ላንተም አላደላም ለሱም አላደላም ጀስት ፌር የሆነውን ነገር ነው እዚህ ጋር ማወራው ሪያሊቲውን ያን ደግሞ መቀበል አለባት። ብዙ ጊዜ እውነት ሚያው ራሱ አይወደድም። ለምንድን ነው ጋይስ? የዋ ሰው እና እውነት ሚያው ራሱ አይወደድም። እነእሱ አይደለም እኔ እኮ አይ አንቺ ትንሽ አንዳንዴ ተው፣ አንድ ሰውን ተሴት ተው አትበ ኩላ ኩል። አሁን ቅድም አንተ አትናገር አለሽኝ፣ እሺ ብዬሽ፣ ትናገ ስናገረኝ ዝምት ያለሽ እሱን ነው ከእኔ የምትወጂው ማለት ነው። እሺ ኖ ኖ ኖ ኖ ኖ እሱን ነኩም ስትል ይህልክ እኔ እንደ አንተስ፣ ለምን ትስቃለህ? ሌላ ታሪክ እያወራህ አይደል? ሶሪ በቃ አላልኩም አልክ፣ ግን አውራ ሳትባል ሳይፈቀድልኝ ታወራክ። ሁለት አዋ ስ ቤተሰብ ሁለት አዋ እችል እናሸንፈት ነው እች ውሻ ማለት ነው። ዝም ብላቸው። እች ውሻ አስተያየቷ እንደዚህ ያሳዝናል። እንዲህ መርደር ነው። እንደዚህ መርደር ከዛ እንዲህ ደግሞ በቃ ምስኪን። ይሄ በቃ እንዲህ በጣም ታታ ነው።

ቤተሰብ በጣም እኔ ራሴ እየተናደርኩ ነው፣ በጣም እየተናደርኩ ነው። እና ባይዜ ጋይስ ላስቀይመው ከምችላቸው ሰዎች መካከል አንደኛዋ እና ብቸኛዋ ነኝ። ላስቀይመው ከምችላቸው ሰዎች መካከል አንደኛዋ እና ብቸኛዋ ነኝ። ስለዚህ አስፈላጊውን ጥንቃቄ ሊያደርግ ይገባል። ያለበለዚያ ግን ለሚደርስበት ነገር ሁሉ ኃላፊነቱን አልወስድም ነው። አልወስድም ኃላፊነቱ ነው።

ሰባሳስማ እንተኛለን። ሀያ ደቂቃለን። ሀያ ደቂቃ እንተኛለን። ቤተሰብ ሁላችሁም፣ እስቲ ቤተሰብ ሁላችሁም፣ ይሄ ቤት ግን በጣም በቃ ብቻ ደስ ግን ነው በጣም አንድ ሚሊዮን ሰው

እኔ ቅድም እዛ ነበር። አረ ቢንጎ ስድብ ብቻ ነው። በኢየሱስ ስም ይሰዳደባሉ ጭራሽ። በጣም ሰላም ቢንጎ፣ ሁሉም ነው የሚሰዳደቡት።

አርባ ዘጠኝ ሰው ከሆነ አንድ ሺህ ካደረገው ፌክ ነው። ራሱ ኮምፒውተር አዳርጎ ነው። እሺ እሺ።

ጥያቄን በስራ መለስሽልኝ እንከባበር። እኔ ሒዊ ስሜ አለ እኮ እዚህ፣ ሌላ ለምንድን ነው የምጠይቁኝ? ሒዊ ሒዊ ጥያቄ ስሜ አዳምችርካብጎልኑላቸንስህ እኔ ማለት ነው። ታይሚንግ በእናታቸው ዊኔን እንዳይወስዶ፣ በእናት አረ ሳሚ ዊኔን ዊኔን